የኔ እናት አንድ ወንድም ግርማ አደለለኝ ይባላል። እናቴ ይመርቁኝ ጸሎት ያድርጉልኝ ብሎ አስር ሺህ ብር ልኮልዎታል። አያውቁትም የኔ እናት፣ ሌላ ሀገር ነው የሚኖሩት እሱ ዝም ብለው ብቻ ይመርቁታል እናት አሜን።

እንዲው አምቦኝ ልሽ ከርሞ ጤና ሰርቆኝ ከርሞ። እንዲው ተይው በየከረም ሁተን አሁን እንዲው እንደሱ ብለሽ የመጣሽ ዘኛ አለች ይቺ ልጅ። የሚታዘዝም የልብ የሚያደርስ ጠፋ እላታለሁ። አሁን እንዲያያልሁኝ አዝግሜ ነው የማለው የመጣሁ። ጃም ልጆች የሉም አያግዙም። አሉ ወንዶሽ ናቸው፣ ሴት የለኝም። ናያግዙም እናት አይደሉም እነኝ እንጂ ነኝ። መቼም ባላቀመታቸውማ ያረጋሉ። መቼም እናት አይደለም። አሜን ደስ ብሎታል። የእኔ እናት ይምጡ ስለወጥ ከፍቶ ወጥ ነበር ብዬ ነው እንዴ፣ ቸግሮ ሰው አይደለሁ እናት አለ፣ ምንም አላውቀውም እኔ እኮ ነው። እሺ የእኔ እናት፣ እናቴ ሳይወጡ በብሯ ገዝተው ይሄዱሽ። እሺ የሚፈልጉትን ከገበዩ ሳይወጡ እሺ። አሜን አሜን። እድላችሁን ከፍ ከፍ አድርጎ የተባረካችሁ የተቀደሳችሁ ሰው ያርጋችሁ፣ አሜን። እናንተም የምትጠቀሙ ለዘመድ የምትተርፈው፣ አሜን። እናቴ ቻው እሺ፣ አመሰግናለሁ።